እነስጥልን አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው። እነስጥልን ኩራን ተመልካቾቻችን ይህ ባላገሩ ዜና ነው። ከዜናዎቹ ጋር ገነት ዘውዲያ ዲያበራችሁ ቆያለሁ። አርዕስተ ዜና በቅድሚያ ምክር ቤቱ አነጋጋሪውን የመገናኛ ብዙሀን አዋጅ ማሻሻይን አጸደቀም። የፐርፐስ ብላክ ንብረቶች ለሐራጅ ጨረታ አቀረቡ። ታይምስ መጽሔ ኢትዮጵያዊን ዶክተር ቴዎድሮስ አድሃኖም የ2025 የዓለማችን መቶ ተጽዕኖ ፈጣሪ ሰዎች ዝርዝር መካከል አካተተ። ወደ ዝርዝሩ አልፋለሁ ምክር ቤቱ አነጋጋሪውን የመገናኛ ብዙሀን አዋጅ ማሻሻያን አጸደቀ። ስድስተኛው የህዝብ ተወካዮች ምክር ቤት በአራተኛ ዓመት የስራ ዘመን ሀያ አምስተኛ መደበኛ ስብሰባው ካጸደቃቸው አዋጆች መካከል የመገናኛ ብዙሀን አዋጅ ለማሻሻል የቀረበ ረቂቅ አዋጅ የመጀመሪያው ሲሆን ረቂቅ አዋጁን አስመልክቶ የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ እውነቱ አላና ሪፖርትና የውሳኔ ሀሳብ አቅርበዋል። ምክር ቤቱም በቀረበው ረቂቅ አዋጅ ላይ በስፋት ከተወያየ በኋላ የመገናኛ ብዙሀን አዋጅ ለማሻሻል የቀረበውን አዋጅ አዋጅ ቁጥር አስራ ሶስት ሰባ አራት ህዝባር ሀያ አስራ ሰባት አድርገው በአንድ ተቃውሞ ደግሞ በአብላጫ ድምጽ አጽድቋል። በአዋጁ ላይ ከተደረጉ ማሻሻዎች መካከል አንደኛ የፍቃድ አለማደስ፣ የፍቃድ ማገድ ወይም የፍቃድ መሰረዝ የሚያስከትሉ ውሳኔዎችን የመወሰን ስልጣን የባለስልጣኑ ቦርድ ይሆናል የሚለው ድንጋጌ ተሻሽሏል። ሁለተኛ የፍቃድ የምዝገባ ምስክር ወረቀት አለማደስ፣ ማገድ፣ መሰረዝ፣ የጽሑፍ ማስጠንቀቂያ፣ ከባድ የገንዘብ ቅጣት ወይም አንድ ፕሮግራም ማገድ ወይም መሰረዝ የሚያስከትሉ ውሳኔዎችን የመወሰን ስልጣን የባለስልጣኑ ይሆናል። ሶስተኛ ረቂቁ የባለስልጣኑ የፍቃድ ወይም የምዝገባ ምስክር ወረቀት አለማደስ፣ መሰረዝ፣ ከባድ የገንዘብ ቅጣት ወይም አንድ ራም መሰረዝ የሚያስከትል ቅጣት የሚዳርግ ክስ ሲቀርብለት ባለፈቃዱ ወይም የምዝገባ ምስክር ወረቀት የተሰጡ መገናኛ ብዙሀን በጉዳዩ ላይ ያለው ምላሽ በጽሁፍ በሰባት ስራ ቀናት ውስጥ ለባለስልጣኑ እንዲያቀርብ እድል ሊሰጠው ይገባል ይላል። አራተኛ በተወሰኑ ውሳኔዎች ቅር የተሰኘ ባለ ፍቃድ ወይም የምዝገባ ምስክር ወረቀት የተሰጠው የመገናኛ ብዙሀን ውሳኔ በደረሰው በአስራ አራት የስራ ቀናት ውስጥ ቅሬታውን ለቦርድ ሊያቀርብ ይችላል። ቦርዱ አቤቱታው በደረሰው በሰላሳ የስራ ቀናት ውስጥ ውሳኔ መስጠት አለበት፣ በሚል በረቂቅ አዋጁ ማሻሻያ ተደርጎበታል። እንዲሁም የኢትዮጵያ መገናኛ ብዙሀን ባለስልጣን ዋና ዳይሬክተር አሿሿምን በተመለከተ ማሻሻያ ተደርጓል የሚሉ ይገኙበታል። ፐርፐዝ ብላክ ንብረቶች ለሐራጅ ጨረታ ቀረቡ። ፐርፐዝ ብላክ ኢት ኤች ትሬኒንግ አክሲዮን ማህበር የተሰኘው ድርጅት በዋስትና ያስያዛቸውን ንብረቶች ለሐራጅ ጨረታ ቀረቡ። ብርሃን ባንክ አክሲዮን ማህበር ማስታወቂያ ያወጣባቸው ንብረቶች ድርጅቱ ለሚፈልገው ገንዘብ በዋስትና የያዛቸውን ንብረቶች በሐራጅ መነሻ ዋጋ አቅርበዋል። ብርሃን ባንክ ለጨረታ ያቀረባቸው ግዙፍ ማሽነሪዎች ብዛታቸው አስራ ሶስት ተሽከርካሪዎችና የተለያዩ ማሽነሪዎች ሲሆኑ ከአራት እስከ ሰባት ሚሊዮን ብር የሚደርስ መነሻ ዋጋ ለጨረታ አቅርበዋል። ለጨረታ የቀረቡት አብዛኛዎቹ ማሽነሪዎች ቀረጥ ያልተከፈለባቸው ሲሆኑ የግብርና ትራክተሮች፣ ሎደሮች ይገኙበታል። ፐርፐዝ ብላክ በወቅቱ ግምታዊ ዋጋው ከአራት ዓመት በፊት ስልሳ ቢሊዮን ብር የሆነ ከገበሬው የተሰኘ ህንጻ ሜክሲኮ ቢጂአይ ኢትዮጵያ ፋብሪካ ላይ ለመገንባት የአክሲዮን ሽያጭ ፈጽሞ እንደነበር ይታወሳል። ዘገባው ሪፖርተር ነው። አዲስ አበባ ገቢዎች ቢሮ ባሰራጨው መረጃ ምክንያት የኦዲተርነት ሙያ ላይ ስም ማጥፋት ተፈጽሟል፣ የባለሙያዎቹን ተአማኝነት በማሳጣቱ ሙያዊ ኪሳራ ደርሷል ያለው የሙያ ማህበራት ቢሮ ጉዳዩን እንዲያስተባብል ጠይቋል። የአዲስ አበባ ገቢዎች ቢሮ የገቢ ግብርን በማሳነስ በመሰወር የተሳሳተ የሂሳብ ሪፖርት አቅርበውልኛል እርምጃ ይወሰድባቸዋል ብሎ በሚዲያ ያስተላለፈው መረጃ የኦዲተርነት ሙያን ከፍተኛ የኪሳራ ውስጥ መክተቱን ሦስት የሂሳብና የኦዲተሮች ማህበር ተናግረዋል። በቅርቡ የአዲስ አበባ ገቢዎች ቢሮ ከሆንኩት ባለው ከሆንኩት ባለ የቅድመ ኦዲት ስራ ባለፈው አመት ብቻ ብቻ 36729 መዝገቦች ገቢ በማሳነስ በመሰወር የሚቀርቡ መሆናቸውን ደርሼበታለሁ ብሏል። ይህን ተከትለው ተፈጸመ የተባለው ስህተት በቦርዱ ሳይረጋገጥ መረጃው በሚዲያ መተላለፉ አግባብነት የሌለው ሙያውም ኪሳራ ውስጥ የከተተ ነው ሲሉ የሙያ ማህበራት የሆኑት የኢትዮጵያ የሂሳብ አዋቂዎችና ኦዲተሮች ማህበር፣ የውጭ ኦዲተሮች ማህበር፣ የአካውንቲንግ ሶሳይቲ ኦፍ ኢትዮጵያ ማህበር መግለጫ ሰጥተዋል። በተጨማሪም የኢትዮጵያ የሂሳብና የኦዲት ቦርድ በታክስ ቢሮ የቀረበለትን ጥያቄ መሰረት አድርገው የደረሰበትን የምርመራ ውጤት ለሕዝብ ይፋ እንዲያደርግ ተጠይቋል። ማህበራቱ በጋራ መግለጫቸው ጉዳዩ በሚዲያ ከተላለፈ በኋላ የኦዲተርነት ሙያን ኪሳራ ውስጥ ከቷል ቢለውም ደረስ የተባለው ሙያዊ ኪሳራ በመጠላት ተጠቀሰም። በጉዳዩ ዙሪያ ለመነጋገር የገቢዎች ቢሮ በደብዳቤ እንደጠየቁ የተናገሩት ማህበራቱ እስካሁን ምላሽ አለማግኘታቸውን ጠቅሰው ለንግግር ቢሮ በሩን እንዲከፍትልን አብረን ለመስራት ፈቃደኛ ነን ብለዋል። ታይምስ መጽሔት ኢትዮጵያዊን ዶክተር ቴዎድሮስ አድሃኖም የሀያ አምስት የዓለማችን መቶ ተጽዕኖ ፈጣሪ ሰው ዝርዝር መካከል አካተተም። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የሀያ አምስት የታይም መጽሔት የዓለማችን መቶ ተጽዕኖ ፈጣሪ ሰው ዝርዝር ውስጥ መካተታቸው ተገለጸ። ዶክተር ቴዎድሮስ አድሃኖም ይህን አስመልክተው በማህበራዊ ትትር ገጠታቸው ገጻቸው ባሰፈሩት ጽሁፍ በዝርዝሩ ውስጥ መካተቴ ጤና ለሁሉም የሚለውን ዓላማ ለማሳካት ቀን ከሊት በከተማ በገጠር እንዲሁም ግጭት በሚካሄድባቸው አካባቢዎች ስራቸውን ለሚሰሩ የሙያ አጋሮቼ እውቅና የሚሰጥ ነው ሲሉ አስታውቀ ተልከዋል። ዶክተር ቴዎድሮስ አድሃኖም ዓለም አቀፍ የጤና ገጽታ የቀየረ ባለራእይ መሪ፣ በሳይንስ ላይ የተመሰረተ ውሳኔ ለመስጠት ያላሰለሰ ድጋፍ የሚያደርግ ሲሉ በመጽሔቱ ላይ ስለ ዶክተር ቴዎድሮስ ምስክርናቸውን ያሰፈሩትና ፈንጠጣ ከዓለማችን እንዲጠፋ ከፍተኛ ያበርኩት ያደረገውት ኢፒዲሞሎጂስቱ ፕሮፌሰር ላሪ ብሪሊያንት ገልጸውላቸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ፣ ኤሎን መስክ፣ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመርን በመጽሔቱ የአመቱ መቶ ተጽዕኖ ፈጣሪዎች ዝርዝር ውስጥ ከተካተቱት መካከል ይገኙበታል። እነስተልን አድማጭ ተመልካቾቻችን፣ ይህ ባላገሩ ዜና ነው።